አቤት! ሰላም እንዴት ነሽ? እንዴት ነሽ? ሰላም እንዴት ነሽ? እንኳን ደህና መጣሽ። ዛሬ አንድ መኖሪያ ቤት ተገኝቻለሁ። እዚህ ቤት የተገኘሁበት ዋነኛ ምክንያት የቤቷን እያንዳንዱን ክፍል፣ መኝታ ቤት፣ ሳሎኑን፣ ኪችኗን፣ አጠቃላይ ቤት ውስጥ ያሉ ክፍሎችን አረንጓዴ ስለቀየረች አንዲት ሴት ልናወራችሁ ወደን ነው። እቤቷ እየተገኘ ነው። ራሷን ታስተዋውቀናለች። አብረናት ቆይታ እናደርጋለን። ቤትሽ በጣም ነው የሚያምረው። በጣም ነው ወደድኩ። አመሰግናለሁ። በጣም ይመስላል አይደለ? አመሰግናለሁ። በጣም ለተበልጋችሁ ትራስሽን ትዕግስት እባላለሁ። ትዕግስት አድርጌ እባላለሁ። እንግዲህ ግሪን ነገር በጣም እወዳለሁ። በዛ ነው እናንተም ልትጎበኙኝ የመጣችሁ። በጣም ደስ ብሎኛል ስለመጣችሁ። እስቲ እንዴት ነው ወደዚህ እንደዚህ ለማድረግ ምክንያት የሆነች ነገር ምንድን ነው? እኔ ከልጅነቴም ነው ክፍለ ሀገር ነው ያደግኩት እና ልጅ እያለሁም ግሪን ነገር እወዳለሁ። አረንጓዴ ነገር በጣም ነው ኢንስፓየር የሚያደርገኝ ደስ ይለኛል። እና ከትምህርት ቤትም ከጤና ጣቢያም ሆስፒታል፣ እንደዚህ ከመንግስት መስሪያ ቤቶች ብዙ ጊዜ ይኖራሉ። ከዛ እየቆረጥኩ እየወሰድኩ ተክል ነበር ከልጅነቴም ማለት ነው። የምትመርጫቸው እንዴት ነው? የተለያዩ አይነት አትክልቶች ነው የተመለከትኩት። እንዴት ነው የምትመርጫቸው አትክልቶች? ብዙ አይነት አሉ። ኢንዶር አሉ፣ አውትዶር አሉ፣ የበረንዳ የሚሆኑ አሉ፣ ለጋርደን የሚሆኑ አሉ። ያው ቤቴ እንደምታየው ሶስተኛ ፎቅ ተንጠልጥያ እያዘላለሁ እና በብዛት እዚህ የምታያቸው ኢንዶር ናቸው። እዛ አካባቢ ደግሞ አውትዶር ይሆናል። የበረንዳ ምንድነው እዛ ጋ ያደረኳቸው እንትን ብርሃን ያገኛሉ። አትሊስት እዛ ጋ ብርሃን ስለሚያገኙ ካለ የፍቅር አንጻር ነው እንጂ ቤት ውስጥ አይሆኑም። እነዛ እንዳልኩሽ ማን ሳይድ ፌክ ኖሯቸው ሳይሆን ውጭ ላይ ሲሆኑ ነው ጥሩም ይሆኑት። ያው ተፈጥሯቸው እነሱ ለውጭ ስለሆነ፣ ግን መስኮቱን መጋረጃም ይከፈትላቸዋል የፀሐይ፣ ብርሃን በዛ ያገኛሉ ማለት ነው። እስቲ ደግሞ ቀስቀስ እያለን ሌሎቹ ክፍሎችንም እንመልከታቸው። መኝታ ቤታችን ደግሞ ላሳይሽ። እንደዚህ አረንጓዴ ባለበት አትክልቶች ባሉበት መተኛት ምን አይነት ስሜት ነው ያለው? እንደዚህ አይነት የመኝታ እዚህ ጋር አይተሻቸው ከሆነ ሁሉም ተመሳሳይ ፕላንቶች ናቸው። ስኔክ ፕላንት ይባላሉ እና እነኚህ ፕላንት በባህሪያቸው ካርቦን ዳይኦክሳይድ ይስባሉ። የተቃጠለ አየር ነው። ኦክሲጅን ይሰጣሉ ለሰው ልጆች። እኔ ደግሞ አስማቲክ ነኝ እና የመተንፈሻ ስርዓትን ለማስተካከል ይረዳሉ። ለዛ ነው መኝታ ቤቴ ውስጥ እነዚህም ብቻ የምታዩ ማለት ነው። የማድቤት ውስጥ ወይም ኪችን ውስጥ ደግሞ የተለያዩ አትክልቶችን አይቻለሁ። ከማስዋቢያነት ውጭ ለምግብነት የሚያገለግሉ ወይም ግብአት የሚሆኑ ነገሮች ትሳሉ። ምን አለ መሰለሽ ስጋ መጥበሻ እና ጤና አዳም አለ። ለምሳሌ እነዚህ አሁንም የውጭ አትክልቶች ናቸው፣ ነገር ግን ቅድምም እንዳልኩሽ ፕላንቶች ላይቭ እንዲህ ማትከል እወዳለሁ እና ስጋ ስጠብስ ከዚች ሆኖ ላይ ቁርጥ የማደርገው ውሃ ቶሎ ቶሎ ነው የሚፈልጉት ቶሎ ቶሎ አጠጣቸዋለሁ። የቤት ውስጥ የሚተከሉ የሚኖር የሆኑ አትክልቶችን መንከባከቡ ከባድ ነው ብሎ ይላል እና ለዛ ይመስለኛል አይደለ። ትንሽ ልብ ይጠይቃል ቅድም። እንዴት ነው የምትንከባከቢያቸው? በምን ያህል ጊዜ ነው ውሃ ማጠጣት የሚኖርብሽ? እስኪ ንገሪኝ። ልብ ይጠይቃል በጣም። በእውነት ለመናገር አትክልቶች ማለት እንደ ልጆቹ ሳይሆን የአራስ ልጅ እንዴት ነው ትሬት የምታደርጊው? ልክ እንደዛ ነው ትሬት የምታደርጊያቸው። ውሀ የምታጠጭባቸው ቀን ይለያያል። በየሶስት ቀን የሚጠጡ አሉ። በሳምንት የሚጠጣ አለ። በወር የሚጠጣ ባት ልክ ከእንቅልፌ ስነሳ ማለት ነው፣ ልጆችን ለመሸኘት ወጣለሁ አደለ፣ ወደ ጸሎት ቦታ ከሚሄደ በፊት ራሱ አያቸውና ጸሎት አርጊስ ጨርስ በደንብ ሁሉንም እንዴት ነው ያደሩ ብዬ እንገባ በፊት ስገባም እንዴት ነው የዋሉ ብዬ አያቸዋለሁ። ልጅ ነው የምትገባከባቸው። ነው ወደ ስራ አሁን በደንብ እየሰራሁበት ነው። እግዚአብሔር ፋርምም አለኝ ግን እንትን ጋርደን እምሰራለሁ በየቤቱ የሄድኩ እንደዚህ ኢንዶር እና አውትዶር ፕላንቶችንም አድቫይስ ከመስጠት ጋር እንትን እላለሁ። አሱባለሁ፣ ቤቶች አሱባለሁ። ኢንቴሪየር ዲዛይንም ስለምሰራ አንዳንዶቹ ቤቱን ኢንቴሪየር ከሰራሁላቸው በኋላ አትክልቱንም እኔ እንድሰራላቸው ይሰጡኛል፣ እንሰራለን እና አምሰው ሃፒ በጣም ደስተኛውኝበታለሁ። ሳላስበን ወደ ስራ የቀየርኩት እኔ ፍቅሩን የነበረ ለራሴ በጣም ነው የወደድኩት። ስለነበረ ቆይታ በጣም ነው የማመሰግነው። እኔም አመሰግናለሁ ቤቴ ድረስ መጥታችሁ ስለጠየቃችሁኝ፣ አትክልቶችን ስላያችሁ፣ እኔንም እንግዳ ስላደረጋችሁኝ ታንክ ሶ ማች፣ አመሰግናለሁ። በጣም እግዜር ያክብርልኝ። ተመልካቾች፣ የነበረን ቆይታ ይህን ይመስላል። እንግዲህ እንደዚህ ወደ አረንጓዴነት በተቀየረ ቤት ውስጥ ደስ የሚል ቆይታ ነው እያደረግኩት። ጤና ይስጥልኝ።